እኔ መጀመሪያ ወደዚህ እንደዚህ ጉብኝት እመጣለሁ ወይ ስባል ምንን ኤክስፔክት እንደማድረግ አላውቅም ነበር፣ እና ያው ማየት እፈልግ ስለነበር ይሻልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የስራ ጓደኞቼ የትግል ጓደኞቼ ጋር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 የሚያጭረው ተስፋ በጣም ትልቅ ነው፣ በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት፣ እና ይሄ ለእኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ በመሬት ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም። እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን ያልኩት ብቻ አይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌም አቃለሁ፣ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይህ ስራም እነሱን ከመፍታት አንጻር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ ይህ በጣም ነው የማመሰግነው። ወደዚህ በመምጣቴ የድሮ ጓደኞችን የስራ ጓደኞችን በማግኘቴ በጣም ደስተኛ ነኝ። እንደ እናቶች መልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራህ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ።